አቶ ጌታቸው ረዳ ከግሎባል ፓወር ሺፍት ጋር በትግራይ ላይ ያለው የሰላም ሁኔታና የቀይ ባህርን ጉዳይ በተመለከተ ባደረጉት የእንግሊዝኛ ቋንቋ ቃለ ምልልስ የኤርትራ መንግስት ከኢትዮጵያ ፌዴራል መንግስት ለሚነሳበት የቀይ ባህር ጉዳይ ላይ ለመከላከል የህወሀት አንጃ ቡድን እየተፍጨረጨረ መሆኑን ገልጸዋል። ስለዚህ እነዚህ የህወሀት አንጃ ቡድን አመራሮች በትግራይ ህዝብ ዋጋ ሻእብያን ለማዳን የሚያደርጉት እንቅስቃሴ ለማቆም መስዋዕትነት መክፈል ካለብኝ ይከፍላለሁ ሲሉም አስታውቀዋል። የዘመናችን ትልቁ ሴራ ኢትዮጵያን ከቀይ ባህር ባለቤትነት መግፈፍ ነበር። የኔ ኃላፊነት ህወሀትና ሻእብያን መከታተል ነበር። ይህ ስልጣን የሰጠኝ ደግሞ ፕሬዚዳንት ክሊንተን ነበር። መለስ በየሁለት አመቱ የመጣ ትግሉ የት እንደደረሰ ገለጻ ያደርግልን ነበር። ደርግን ከስልጣን ሊወርድ አንድ ዓመት ገደማ ሲቀረው እኔ ጋ መጥቶ አዲስ ካርታ ዘርግቶ አሳየኝ። ወደብ አልባ ኢትዮጵያ አየሁ፣ ደነገጥኩኝም። ወደብ የሌላት ኢትዮጵያ አልኩት። አዎ፣ እኛ የሰው አንፈልግም፣ የእኛም አንሰጥም አለኝ።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 ጂሚ ካርተር ጽፈውት ነበር መለስ በዋሽንግተን ዲሲ የሚገኙ ኢትዮጵያውያን እንደ አውሮፓውያን አቆጣጠር በ2002 ወይም በእኛ በኢትዮጵያውያን አቆጣጠር በ1994 ዓ.ም ተመረተ ሰብስቦ እኛ አሰብን በኃይል ብንይዝ ስም ሳይጠቅስ ግን አሜሪካን ማለቱ ነው ኢራቅ ኩዌትን በኃይል ከያዘቻት በኋላ ሀያላኑ ሀገራት ምን እንዳደረሱባት ይታወቃል የኛም እጣፈንታ ከዚያ የተለየ አይሆንም ሲል ነግሯቸው ነበረ ከሶስት ዓመታት በኋላ ግን እንደ አውሮፓውያን አቆጣጠር 2005 ወይም በ1997 ዓ.ም ምህረት ምርጫ ላይ የጂሚ ካርተር ማስታወሻ በካርተር ሴንተር ድረገጽ ላይ ሲለቀቅ አሜሪካ ኢትዮጵያዊውን መለስ ዜናዊ አሰብ ወደብን እንዲይዝ ተማጽነው እንደነበረ ግልጽ ሆነ። እሱ ብቻ ሳይበቃ በትግራይ የበቀሉ የሻብያ ኩሊዎች አሰብን ጨምሮ የኤርትራ ናቸው ሲሉ እኔ ደንግጫለው ያለው የቀድሞ የኤርትራ የውጭ ጉዳይ ሚኒስተር ጴጥሮስ ሰለሞን ነበር። ጴጥሮስ ሰለሞን ኢሳያስ ካሰራቸው የቀድሞ የሻቢያ ባለስልጣናትም አንዱ ነበር። ከታሰረ ከሀያ አመታት በላይ ቢሆንም ይኑር ይሙት አይታወቅም። ታዲያ ጴጥሮስ ሰለሞን በስልጣን ላይ ያለ ለታሪክ የሚበቃ ጉዳይ ሲናገር ተደምጦ ነበረ። የአይን ምስክሩ ህወሀት ከደብረ ዘይት አየር ኃይል በዘዴ አባሮ ኤርትራ ሂደው የሻእቢያ አየር ኃይል እንዲገነቡ የተደረጉ ምርጥ ኢትዮጵያዊ የጦር ጄታ በረራ አስተማሪ ናቸው። እኚህ ባለሙያ አስመራ ሲኖሩ ከስራ በኋላ ከኢሳይያስ በቅርብ ከፍተኛ የሻእቢያ ባለስልጣናት በሚዝናኑበት የመኮንኖች ክለብ ይገኙ ነበር። በአንዱ አጋጣሚ የአሰብ ወደብ ጉዳይ ተነስቶ ጴጥሮስ ሰለሞን እንዲህ ሲሉ ተናገሩ። እኛ ምጽዋን እንጂ አሰብ ወደብን ከኢትዮጵያ እናገኛለን ብለን አልጠበቅንም። መለስ ተነስቶ ሁለቱም ወደቦች የኤርትራ ናቸው ሲል እኔ ራሱ ደንግጬ ኢትዮጵያን ገደላት ነበር ያልኩት ይህንን ስሰማ አሉ። ኢትዮጵያዊው የጦር ጀት ፓይለት ጴጥሮስ ሰለሞን ሆዴ ሲገለበጥ ተሰማኝ። ከጸሐፊው የህወሀት መሪዎች የሻብያ ታማኝ ኩሊዎች እንደነበሩም ይታወቃል። ኢትዮጵያን ለመቆጣጠርና ኤርትራ ነፃ ሀገር ለማድረግ ትግራዋይነን ብለው ጠያቄ የሌለው የትግራይ ወጣት አስጨርሰው ታሪክ ሰርተውበታል። ትግራይን ገድለው ኢትዮጵያን ወደ ባልባ አድርገው በዘር ፖለቲካ በጣት ሰዋት ሄደዋል። የመለስ ወይም ስብሃት ወራሽ የሆነው የሞንጆሪኖ ጉጅሌም ዛሬ ትግራይን ተቆጣጥሮት ይገኛል። አደጋው ለሁሉም ነው። ጠላትኛን መስሎ በኢትዮጵያ ላይ የፈጸመው ወንጀል ግን ዩዋ ሊደር እንጂ ፍትህ ያገኛል። የኢትዮጵያ ሕዝብ አሰብን ብቻ ሳይሆን የሚገባው አብዛኛው የቀይ ባህር ዳርቻ አስመልሶ ባለቤትነቱን ያረጋግጣል። ይህ የሚሆነው ግን በቅድሚያ ትግራይን ከሻቢያ ቁጥጥር አውጥቶ ከጎኑ ያሰልፍ እንደሆነ ነው። አብርሃ በላይ እንደከተበው የማዳጋስካሩ ፕሬዝዳንት በሀገራቸው በተቀሰቀሰው ተቃውሞ መንግስታቸውን በተኑ። በማዳጋስካር የተቀሰቀሰውን ለቀናት የዘለቀ የወጣቶች ተቃውሞ ተከትሎ የሀገሪቱ ፕሬዝዳንት አንድሬ ራጃ ኤሊና ትላንትና ሰኞ መንግስታቸውን በትነዋል። የተባበሩት መንግስታት ድርጅት ባወጣው መግለጫ በዚህ እውከትና ብጥብጥ ባስነሳ ተቃውሞ ቢያንስ 22 ሰዎች ለህልፈት ሲዳረጉ ከአንድ መቶ በላይ የሚሆኑት ጉዳት እንደደረሰባቸው አስታውቀዋል። የሀገሪቱ የውጭ ጉዳይ ሚኒስተር ግን የተጎጂዎቹን ሀዘን አልተቀበለውም። ምን ያህል ሰዎች እንደተጎዱ በግልጽ ባያስቀምጥም፣ ፕሬዚዳንቱ ሰኞ እለት በብሔራዊ ቴሌቪዥን ባደረጉት ንግግር የጠቅላይ ሚኒስትሩና የመንግስትን ተግባራት ለማቋረጥ ወስኛለሁ ብለዋል። ጠቅላይ ሚኒስተር ክርስቲያና ንሳይና ሌሎች ሚኒስትሮችም አዲስ መንግስት እስኪቋቋም ድረስ በጊዜያዊነት እንደሚቆዩም ገልጸዋል። አዲስ ጠቅላይ ሚኒስተር ለመሾም የቆረቡ ሀሳቦች ለመገምገም የሶስት ቀናት ጊዜ ማዕቀፍ መስጠታቸውም ተዘግበዋል። ዘና አስቸጋሪ ሁኔታ ተረድቻለሁ፣ ያሉት ራጃ ኤሊና ጥያቄዎቻችሁ ተሰምተዋል፣ ህዝቡ የሚጠብቀውን ስራ ያልሰሩ የመንግስት አካላት ካሉ ይቅርታ ጠይቃለሁም ብለዋል። ፕሬዚዳንቱ ባለፈው አርብ የኤነርጂ ሚኒስትራቸውን ከስልጣናቸው ማስነሳታቸውም ተጠቁሟል። በማዳጋስካር በሺዎች የሚቆጠሩ ዜጎች በተለይም ወጣቶች ካለፈው ሐሙስ ጀምሮ ከፍተኛ የመብራትና የውሃ መቆራረጥን እንዲሁም የድህነት መንሰራፋትን በመቃወም ወደ አደባባይ የወጡ መሆናቸውም ተዘግቧል። የእስራኤል ጠቅላይ ሚኒስተር ኳታርን ይቅርታ ጠየቁ። የእስራኤል ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ሀገራቸው በዶሃ የሐማስ መሪዎች ላይ ባደረሰችው ጥቃት በኳታር ዜጋ ለፈጸመችው ግድያ ኳታርን ይቅርታ ጠይቀዋል። ኔታንያሁ የኳታርን ለዋላዊነት በመጣስ ለፈጸመችው ድርጊት የኳታር ጠቅላይ ሚኒስተር ሼክ መሐመድ ቢን አብድራህማን ቢን ጃሲም አልታኒን ይቅርታ ጠይቀዋል። እስራኤል ዳግም እንደዚህ አይነት ጥቃት እንደማትፈጽም ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ማረጋገጣቸውን አልጀዚራ ዘግበዋል። የኳታሩ ጠቅላይ ሚኒስተር ሼክ መሐመድ ቢን አብድራህማን ቢን ጃሲም አልታኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን እንደተቀበሉ ዘገባው ጠቁሟል። እስራኤል በመስከረም ዘጠኝ በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት ቢያንስ አምስት ዝቅተኛ የሐማስ አባላትና አንድ የኳታር የጸጥታ ባለስልጣን መግደሏን ዘገባው አስታውሷል። በተያያዘ ዜና ሐማስ የትራምፕን የሰላም ስምምነት በጥሩ እምነት እያሰበበት እንደሚገኝ አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትናንትና ይፋ ያደረጉት ባለ ሀያ ነጥብ የሰላም ዕቅድ ሐማስ በቅንነት ይገመግማል ተብሏል። ሁለቱም ወገኖች በስምምነቱ ላይ ከደረሱ አፋጣኝ የተኩስ አቁም ያደርጋሉ። ሁሉም የእስራኤል ታጋቾች ይለቀቃሉ። በመቀጠልም የፊሊስጤም እስረኞች ይለቀቃሉ። እናም ወደ ጋዛ የሚደርሰው እርዳታ ይጨምራል ተብሎም ይጠበቃል። በእቅዱ መሰረት ጋዛ በፊሊስጤምና ዓለም አቀፍ ባለሙያዎችን ጨምሮ በሽግግር መንግስት እንድትተዳደር እና በአዲስ አለም አቀፍ የሽግግር አካል ቁጥጥር ስር እንድትሆንም ሀሳብ አቅርበዋል። ይህ የሰላም ቦርድ የሚል ስያሜ የተሰጠው አካል በዩናይትድ ስቴትስ ፕሬዝዳንት የሚመራ ሲሆን ከሌሎች ዓለም አቀፍ መሪዎች ላብነትም የቀድሞው የእንግሊዝ ጠቅላይ ሚኒስተር ቶኒ ብሌየርን ጨምሮ ይገኙበታል። ኔታንያሁ ከትራምፕ ጋር ሰኞ ዕለት በዋይት ሃውስ ያደረጉትን የአንድ ለአንድ ውይይት ተከትሎ በሰጡት ጋዜጣዊ መግለጫ ወቅት እንደተናገሩት ድጋፋቸውን አሳይቷል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በጋዛ ሰርጥ በሚገኙ አሸባሪ ድርጅት ላይ ጥቃት መፈጸመን ቀጥ እያለው ብለዋል። የእስራኤል አየር ኃይል ባለፈው 24 ሰዓታት ውስጥ በጋዛ ሰርጥ ከ160 በላይ ኢላማዎችን መምታቱንም አስታውቋል። ሐማስ ታግተው የነበሩ ሀያ እስራኤላውያን በሰባ ሁለት ሰዓታት ውስጥ ይለቀቃሉ ተብሎም ይጠበቃል። ከሁለት ደርዘን በላይ የሚሆኑ ታጋቾችን ሞተዋል ተብሎ የሚታመን ሲሆን፣ አስከሬናቸው ለእስራኤል ተላልፎም ይሰጣል ተብሏል። በመቶዎች የሚቆጠሩ የታሰሩ ፊሊስጤማውያን በአጸፋው ከእስር ይለቀቃሉ። ሐማስ የጦር መሳሪያ እንዲያስቀምጥና ጋዛን በማስተዳደር ምንም አይነት ሚና እንዳይኖረው በሀሳቡ ከተስማሙ በኋላ ሙሉ እርዳታ ወዲያውኑ ወደ ጋዛ ሰርጥ ይላካል ተብሎም ይጠበቃል። ሐማስ ስምምነቱን ውድቅ ካደረገ ኔታንያሁ ማንኛውም እርምጃ ለመውሰድ የአሜሪካን ሙሉ ድጋፍ ያገኛሉ ሲሉም ዶናልድ ትራምፕ አስጠንቅቀዋል። የኤለን መስክ ኩባንያ 28 ሳተላይቶችን አመጠቀ። ኤክስ የተባለው የቢሊየነሩ ኤለን መስክ ኩባንያ በካሊፎርኒያ ከሚገኘው የጠፈር ጣቢያ 28 የስታርሊንግ ሳተላይቶችን አምጥቋል። ሳተላይቶቹን የተሸከመው ፋልኮን 9 የተሰኘው ሮኬት የስፔስኤክስ ና አቀፍ የኢንተርኔት አገልግሎት ለማስፋፋት ወደ ህዋ መምጠቁ ተዘግቧል። ስፔስኤክስ በተለያዩ ሀገራት የኢንተርኔት አገልግሎት እያቀረበ እንደሚገኝም